ሰላም አሌይኩም አረህማቱላ በረካቱ ውድ ተመልካቾቻችን እንሻላ ዛሬ ለየት ያለ ቪዲዮ ነው የምንለቅላችሁ ከአስራ ሁለት አመት ከስደት መልስ በኋላ ለቤተሰቦቼ እናስፈጥር ቤት አገናኛለሁ ያልኩ ነው እንሻላ የምናደርገውን ዝግጅት የምንሰራውን አብረን የምናየው ይሆናል

ማሻአላ ሳሬቱ ምችናት አይውት ወጤን እንግዲህ እንግዲህ ያው በአካል ሙና ቀማሱት እ ሀገር ውጭ ያላችሁ እንግዲህ ለሀገራችሁ አውቃችሁ ነው ማለት እናንተም ለእናት ሀገራቸው አለ አጥታችሁ ላይ ሮመዛን ዴሲላ እኛም ዘንድሮ ነው ከቤተሰባችን ሰባችን ጋር ነው። እናንተንም እንደዚህ ያድጋችሁ እንሻላ እንሻላ መድም እቃጠባላ ይገላግላችሁ በቤት ላይ በሀገር ላይ። ሮመዳን በጣም ደስ ይላል። ይሄ ደግሞ እንደምታዩት የአሳምቡሳ ቅጣ በምጣድ እየጠበስን ነው።

ስካሁን ተላጥኩት አንድ የሚወርቅ የለው። የተቆራረሰ ሜለ እንደይናስበት ውስጥ እናደርገዋለን እስከምንጠቀልለው ድረስ ገና ስላልጨረስ ስንጨርስ ደግሞ እየጠቀልን እናሳያችኋለን። ይህ ደግሞ እንደምታዩት ምስር ነው ላሳንቡሳው

ሸምራለሁ ቆይ ወላሂ፣ እንዲታረግ ይፈስብናል። እስኪ ሴት ወይ እን እን ምጠቀል ሴቶች እን ነው እኛ ሴቶች ችሎታለን

ሲጀመር መመለስ አለበት። አትራገዝ፣ ወላይ ነው። አሪፍ ነው። ያው በዚህ በር ባይኖረው።